እጅግ ከፍተኛ በሆነ ሚስጥር ከተቋቋመ ድፍን 240 አመታትን አስቆጥሯል። መስራቹ ዓለም ፍጽምና የነገሰባት የአምላክ ስጦታ ናት ብሎ የሚያምን የሳይንስ ፕሮፌሰር ነው። በዓለማችን ከኖሩ ባለ እጹብ ድንቅ ጭንቅላት የሳይንሱ ዓለም ሊቃውንት አንዱ ነው። አደሙ ሻብት ይሰኛል። በሜይ 1 1776 የመሰረተው ድብቅ ማህበር ኢሉሚነቲ ይሰኛል። ዓለም ላይ ካሉ ድብቅ ማህበራት ውስጥ በሀያልነቱ በሚስጥራዊነቱ የሚስተካከለው የለም ይባልለታል። ህልውናው ከስሟል ቢባልም እስካሁን እንዳለ በማስረጃ የሚተነትኑልህ ብዙ ናቸው። በዓለም ላይ የሚፈጠሩ ነገሮች በሙሉ በዘፈቀዳ የተፈጠሩ እንዳልሆኑና የዚህ የኢሉሚነቲ ፍሪሜሰንና የመሳሰሉት ድብቅ ማኅበራቱ በረቀቁ ሚስጥሮች ታቅደው የሚተገበሩ እንደሆኑ ይነገራል። ዓላማቸው ወጥ የሆነችንና የሰብአዊነትና የእውቀት ብርሃን የተገለጠላቸው ሰዎች አስተሳሰብ የነገሰባትን ያልተከፋፈለች አንድ ዓለም መፍጠር ነው ይባላል። ለመሆኑ ኢሉምናቲ ምንድን ነው? የእውን ዓለምን ይገዛል ወይስ አፈታሪክ ነው? ይህን ማወቅ የሚሹ ሰዎች ቁጥር እየጨመረ በመጣ ቁጥር የሚገኘው መረጃም ሙሉ ባልሆኑ ምርምሮችና በሚለቀቁ ማሳሳቻ መረጃዎች ሳቢያ ምላሹን ከባድ አድርጎታል። በዚህ ክፍልም ይህን ለመመለስ እንሞክራለን። ኢሉምናቲና ፍሪሜሰኖች አንድ ናቸው? ግባቸው ምንድን ነው? እምነታቸው ምንድን ነው? በሚስጢር የሚንቀሳቀሱት ለምንድን ነው? ባዕድ አምልኮ ይከተላሉ። ይህን ሁሉ ጥያቄዎች መመለስ ከባድ ስራ ነው። አጥጋቢ ሰነድ ያለመኖርና አሳሳች መረጃ መለቀቅ የዚህ ምክንያቶች ናቸው። የሚስጥር ማኅበራት የሚስጥር እንደመሆናቸውና ታሪክ የሚጻፈው ደግሞ በአሸናፊዎች እንደመሆኑ ይህ ሁኔታ የሚጠበቅ ነው። በኢሉምናቲ ዙሪያ የተጻፉት አንዳንድ ሰነዶች የተጻፉት በራሳቸው በሚስጥር ማኅበራቱ አባሎች ማለትም እንቅስቃሴውን ወደፊት ሊያስኬዱ በሚችሉ ፍልስፍናዊና መንፈሳዊ ሞገድን ሊረዱ በሚችሉ ሰዎች ነው። እነዚህን በመጠቀም መነሻዎቹን፣ አካሄድ፣ ዘዴውንና በዓለም ታሪክ ላይ የተወውን አሻራ እንዳስሳለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። ከቀደምት ጊዜያት ጀምሮ የተለያዩ ቡድኖች ራሳቸውን ኢሉሚናቲ እያሉ ቢጠሩም በታሪክ የማይረሳውና ሰፊ ተጽዕኖ የፈጠረው የባቫሪያው ኢሉሚናቲ ነው። በግንቦት አንድ 1976 ዓ ም እንደ ኢሮፒያን አቆጣጠር በአደም ውሻፕት የተመሠረተው ይህ ማኅበር በመንፈሳዊና ፖለቲካዊ የሚስጥር ማኅበራት የነበረውን ልዩነት የደመሰሰ ነበር። የፍሪ ሜሰኖችንና የሮዚክሩሽያኖችን የባዕድ ሳይንሶችን በመቀላቀል በሌላ እጅ በዝርዝር የተቀመጡ ፖለቲካዊ ግቦችን ለማሳካት በማሴር ኢሉምነቲ በዓለም መድረክ ዋና ተዋናይ ሆነ። በጊዜው የነበሩ የሚስጥር ማህበሮች ከባዕድ እውቀቶችና ሀብታም ሰዎች ዙሪያ ሲያንዣብቡ የባቫሪያ ኢሉሚነቲ ዓለምን ለመቀየር በትጋት ይሠራ ነበር። የሚስጥር ማኅበራት በታሪክ በተለያዩ ወቅቶች የተለያዩ ዓላማዎች ይዘው ተነስተዋል። የጥንታዊ ግብፅ የሚስጥር ትምህርት ቤቶች የግብፅ አስተዳደራዊ ተቋም አካላት ነበሩ። ሌሎች ቡድኖች በአመጽ ዓላማቸውና ሴረኝነታቸው ሳቢያ ሚስጥራዊ የነበሩ የመጀመሪያው የመንፈሳዊ ገጽታ ሲሆን፣ ሁለተኛው ፖለቲካዊ ገጽታውን የሚያሳይ ነው። የባቫሪያ ኢሉምናቲ በሁለቱም መስመሮች የሚንቀሳቀስ ነበር። መንፈሳዊ ወንድማማችነት ቃል የሚገቡት ለጥበብና የሰው ልጆችን መጨረሻ ወደ ሌለው አካል ለመምራት ነው። ፖለቲካዊ ወንድማማችነት የሚያካትቱት የማታለያ አጀንዳቸውን በጨለማ የሚጋርዱ ስልጣን ፈላጊዎች ስብስብ ነው። ሁሉም የሚስጥር ማህበራት አንድ የሚያደርጋቸው ነገር አለ። አባልነት በጉዳዩ ላይ ፍላጎት ላላቸው ብቻ የተወሰነ ነው። መንፈሳዊ ቡድኑም ቢሆን አስተማሪና የበለጠ እውቀት የሚሹትን ይስባሉ። ተማሪው ጉዳዩን አስቀድሞ የሚያውቅና በጉዳዩ ዙሪያ የበለጠ እውቀት የሚሻ ከሆነ ቡድኑን ቀርቦ ያነጋግራል። አልፎ አልፎ ደግሞ ከዓላማው ጋር ቀረቤታ አለው ለተባለ ግለሰብ ቡድኑ ጥሪ ሊያቀርብለት ይችላል። በፖለቲካዊ የሚስጢር ማህበር ቡድኑ የሚወክላቸው ርዕዮተ ዓለሞች ጋር ለሚስማሙ ብቻ የተገደበ ነው። የፖለቲካው ጽንፍ የመጨረሻ ግቡ አብዮት ነው። እንዲህ አይነት ማህበር ራሱን ለመከላከል አርቆ ይጓዛል። ኢሉሚነቲዎች በመንፈሳዊና ፖለቲካዊ የሚስጥር ማህበራት ያለውን ልዩነት የደመሰሱ ናቸው። ብዙውን ጊዜም የ1787 የፈረንሳይ አብዮትን በማካሄድ የሚወደሱ ወይም የሚወቅሱ ናቸው። ኢሉሚነቲዎች በሰው እኩልነት አመክንዮታዊነትን፣ ራሽናሊዝምን መቀበል የማህበር ማህበራዊ ሞራል እሴቶችን የሚያጸድቁ ዘውድና ቤተክርስቲያን መሆናቸውን አለመቀበልን የሚያስተምሩ የፖለቲካዊና ማህበራዊ ነፃነት ዶክትሪኖችን ያስተምሩ ነበር። የኢሉምናቲ ሀሳቦች ከጊዜው ወጣ ያሉና ያስነሷቸው አብዮቶች አሰቃቂ የደም መፋሰስንና የሞራል አቅጣጫ መሳትን ያመቱ ነበሩ። የኢሉምናቲ ብቸኛ ፈጣሪ አደሙ ሸብት ነው። ኢሉምናቲ ገናናነትን ለማግኘትና ለመጥፋት የ12 ዓመታት እድሜ ብቻ ወስዶበታል ብለው ቢናገሩም አብዛኛዎቹ ግን የባዕድ ሚስጥራቱን የሚያውቁ አባሎች እንደሚጽፉት ግን የባቫሪያ ኢሉሚነቲ ከጥንት ጀምሮ የነበረ ወንድማማችነት መገለጫና መሰረቱም እስከ መካከለኛው ዘመን የነበሩት ናይትስ ቴምፕለርስ የቤተ መቅደሱ ባለሟሎች ድረስ የሚሄድ እንደሆነ ይጽፋለሁ። ማንሊ ፒሃል 33ተኛ ማዕረግ የደረሰ ሰፊ ተቀባይነት ያለው የራሳቸው የፍሪ መሰኖች ጸሐፊ Masonic Orders of Fraternity በሚል ጽሁፉ ለዘመናት ሳይታይ ለለውጥ ሲሰራ የነበረ የማይታየው ግዛት ስለሚለው ነገር ያብራራል። እሱ እንደሚለው እኚህ ቡድኖች የማይታወቅ ግን ታላቅ ተጽዕኖ በማህበረሰቡ ላይ ፈጥረዋል ይላል። ይህም ቀጣዩን ትውልድ ለመቅረጽ የትምህርት ስርዓቱን በመቀየርም ጭምር እንደሆነ ያስረዳል። በዚህ ጽሁፉ ሃል በ17ኛውና በ18ኛው ክፍለ ዘመን የባቫሪያ ኢሉምናቲ በንቃት በሚንቀሳቀስበት ወቅት የሚስጥር ማህበራቱን ስራ በተመለከተ ዝምታና የመረጃ እጦት እንደነበር ይገልጻል። በዚህ ጊዜ ነው የሚስጥር ማህበራት አብዮቶችን ማስነሳት፣ ዘውዳዊና ሃይማኖታዊ ስልጣናትን የማናጋት ስራና የባንክ ስርዓቱን የመቆጣጠር እንቅስቃሴዎች ተወጥረው የነበሩት። እስኪ አሁን ደግሞ የኢሉምናቲ መስራች ስለነበረው አደም ውሻብትና አሳፋሪ የሚስጥር ማህበሩን እንመለከታለን። ብዙ ያልተገለጡ ሚስጥሮች አሉ፣ እናካፍላቸዋለን። አብራችሁን ቆዩ። አደም ውሻብት ማን ነው?

በኢንጎል ስታርት ባቫሪያ በጥቅምት 6 1748 ዓ.ም ተወለደ። አባቱ ሰባት ዓመቱ እያለ ሞተበት። የክርስትና አባቱ ባሮን እንዲያስተምሩለት ሲል በወቅቱ ኃያል ለነበሩት ለጀስዊቶች ወይም የሱሳውያን ሰጣቸው። ጀስዊት ካቶሊኮች የእምነታቸውን ደህንነት በእውቀትም በጉልበትም ለማስጠበቅ የመሰረቱት ማህበር ነበር። በአመጻ ተግባራት በማሴር የሚታወቀው ማህበር በባቫሪያ ፖለቲካና ትምህርት ዘርፍ ጠንካራ ይዞታ ነበረው። የዚህ ካቶሊኮቹ የሱሳውያን ማህበር ውስጣዊ አሰራር ሲዋጋቸው ከነበሩ የባዕጥ ወንድማማቾች አሰራር ጋር ብዙም ልዩነት አልነበረውም የተለያዩ ደረጃዎችና ማዕረጎች ነበሩት ሚስጥር የሚነገሩበት ስነ ሥርዓቶችና ጥንታዊ ምልክቶችም ነበሩት በ1773 የውሻብት ክርስትና አባት በኢንጎልስታርት ዩኒቨርሲቲ ያለውን ተጽዕኖ ተጠቅመው የክርስትና ልጁ የህገ ቀኖናና ወንበር እንዲይዝ አደረገ በጊዜው ተቋሙ በከፍተኛ ደረጃ በጀስዊቶች ቁጥጥር ስር ነበር ይህም ወንበር ከድሮ ጀምሮ ጀስዊት በሆኑ ሰዎች ብቻ ይያዝ የነበረ ወንበር ነበር። ውሻብት ከጊዜ ወደ ጊዜ ይበልጥ እየተቀበለ የመጣው የዘመነ አብርሆት ፍልስፍናዎች ከጀስዊቶች ጋር ያጋጩት ጀመር። እንዲሁም ሆኖ ውሻብት ከጀስዊቶቹ የበላይነት ለማግኘት የሚደረግ አደረጃጀትና አፍራሽ ተግባራት ዘዴዎችን ይማር ነበር። በዚህም ጊዜ ነው ታዲያ ወደ ውሻብት ጭንቅላት የሚስጥር ማህበራት ሀሳብ የተጠነሰሰው። በመጨረሻም አስተዋይውና በሴረኞች መንገድ በደንብ የሰለጠነው ወጣት ውሻብት አለምን ከሮማ ቶች አገዛዝ ነፃ ለማውጣት የሴረኞች ቡድን ሊያቋቁም ወሰነ። አንዳንዶች እንደሚያምኑት ከሆነ በ1773 ላይ በጳጳስ ትእዛዝ የታገዱት ጀዝዊቶች ራሳቸው አገዛዛቸውን ለመቀጠል ውሻብትን ተጠቀሙበት የሚሉ ሲኖሩ፣ ሌሎች ደግሞ ባቫሪያ ላይ የነበራቸውን እጅ ሊያላቅቅ ይታገል ነበር ይላሉ። በአጠቃላይ ሲታይ ግን አለም ከሁሉም አይነት መንግስታዊና ሃይማኖታዊ ተቋም ብትላቀቅ እንደምትጠቀም ያምናል። እኚህን ስርዓቶች አለም አቀፋዊና ሚስጥራዊ በ ከሚስጥሩ በተቋደሱ ኮሚቴዎች መተካት ይመኝ ነበር። ይህን ግቡን ለማሳካትም የጀስዊቶችን ዘዴ ራሳቸው ጀስዊቶችን ለመዋጋት ተጠቅሞበታል። ውሽ ሀብት ምርምሩን እየቀጠለበት ሲሄድ የባዕድ ሚስጥራት እውቀቱ እየጨመረ ሄደ። የዚህ ሚስጥራዊ እውቀት ሳቢነትን ደግሞ በሚገባ አጢኖት ነበር። እኚህን ሀሳቦቹንም ለማሰራጨት የሞሶን ሎጆች ተስማሚ እንደሆኑ አወቀ። በዚህም መሰረት ፍሪሜስን ለመሆን ወሰነ። ይህ ሀሳብ ግን በጊዜው ብዙም ትኩረት ሳያገኝ የኢሉሲኒያን ሚስጥራት ሳቢነትና የፓይታጎረሳውያን ተከታዮች ሚስጥሮች ያሳደሩትን ተጽዕኖ በምናቡ አሰበና መጀመሪያ በጊዜው የነበሩ የሚስዮናዊ ተቋማትን ተጠቅመው ሀሳቦቹን የማስፋፋት አላማን ሰንቆ ነበር። የመጀመሪያው እቅዱ ከሸፈበት። ምክንያቱም በአንድ በኩል ወደ ሜሶኖች ሎጅ ለመቀላቀል ከፍተኛ አቅምን ይጠይቅ ነበር። በሌላ በኩል ደግሞ ያነበባቸው የሜሶኖች መጽሐፍት ብስለት የሌላቸውና በቀላሉ በብዙሃኑ ሊደረስባቸው የሚችሉ በመሆናቸው ነበር። ከዚህ ቀጥሎ ውሻት የራሱ የሚስጥር ማህበር ማቋቋም እንዳለበት ይረዳል። ሐሳቡን ለማስፋፋት ሊጠቅሙት የሚችሉ ሀያላን ሰዎችን መያዝ ጀመረ። በዚህ ምክንያት የግድ የራሱን ነፃ መስመር ማስጀመር እንዳለበት አምኖ እንቅስቃሴ ጀመረ። በቀሳውስቱ ስህተትና ራስ ወዳድነት ሳቢያ ለህዝብ እንዳይደርሱ የታገዱ ትምህርቶችን የሚያስተምር ሞዴል የሚስጥር ማህበር መመስረት ጀመረ። የውሻት ድርጅት ግብ ቀላል ቢመስልም ግዙፍ ነበር። ምክንያቱም አላማው ሁሉንም ፖለቲካዊና ሃይማኖታዊ ተቋማት መገልበጥና ከኢሉሚናቲ ሚስጥር በተቋደሱ ሰዎች መተካት ነው። እሱ እንደሚለው ሁለገብ ደስታ የሚመጣው በማዕረግ ከፍተኛና ዝቅተኛ ቦታ ያሉ ሰዎች ሲጠፉና ባለሀብቶች ሲወገዱ ነው። መሳፍንትና ሀገራት ከገጸ ምድር ያላመጻ ይጠፋሉ። የሰው ዘር በሙሉ አንድ ቤተሰብ ይሆናል፣ ዓለምም በአመክንዮ የሚያምኑ ሰዎች መኖሪያ ትሆናለች ብሎ ያምን ነበር። ግንቦት 1 1776 እንደ ዩሮፓያን አቆጣጠር የባቫሪያ ኢሉሚነቲ ተመሰረተ የባቫሪያው ኢሉሚነቲ የውሻብት ኢሉሚነቲ በአምስት ሰዎች ስብስብ ብቻ ነበር የተጀመረው ከትንሽ ዓመታት በኋላ ግን ከሐያላን ሰዎች ጋር ትስስር በመፍጠር ማህበሩ በዓለም ደረጃ ቀንደኛ ፖለቲካዊ ኃይል ሆነ ቀንደኛ ውሳኔ ሰጪዎች ሀብታም ኢንዱስትሪያሊስቶች ሀያላን መኳንንት በባዕድ አምልኳቸው ዝነኛ የሆኑ ድብቅ ሰዎች ወዘተርፈ ማህበሩን ተቀላቅለው በዜራዊ ስራው መሳተፍ ጀመሩ። አንዳንዶች ማህበሩ ፈጣን ስኬት ሊያገኝ የቻለው ውሻብት አንድ ካግሊዮስትሮ ከሚባል ሰው ጋር መገናኘቱ ነው ይላሉ። ካግሊዮስትሮ በወቅቱ የነበረ ቀንደኛው የባዕድ ምስጢር ታዋቂ ነበር። ሲመሰረት የባቫሪያ ኢሉሚነቲ ሶስት ማዕረጎች ነበሩት። ጀማሪ ኖቪስ፣ ሚነርቫልና ኢሉሚኔትድ ሚነርቫል ይባላሉ። እያንዳንዱ ማዕረግ በፒራሚድ ቅርጽ ለተዋቀረው ማህበር ከላይ ያሉ አባሎች ሙሉ ቁጥጥር እንዲኖራቸው የየራሱ ግብ የያዘ ነበር። እስኪ እያንዳንዱን ማዕረግ ባጭሩ እንመልከት። ኖቪስ ወደ ባቫሪያ ኢሉሚነቲ የሚገቡ አባሎችን እንዲሳቡ የሚያደርግ የሚያምሩ ቃላትን ጥበባዊ በሆነ ስልትና የባዕድ ሚስጥራት ሳቢነትን በመጠቀም ሰዎች አባል እንዲሆኑ የሚያማልል ክፍል ነው። ሰዎች ከገቡ በኋላም ከነሱ በላይ የሆነ እጅግ በቁጥጥር ስር ያለና የበላይነት ተዋረድ መኖሩን እንዲያውቁ ይደረጋል። ስለ ማኅበሩ ፖለቲካዊ ግብ የሚነገራቸው ነገር አይኖርም። አንዴ ከገባ በኋላ ኖቪሱ መመሪያ ወይም ትምህርት የሚቀበለው ባስገባው ሰው እጅ ብቻ ነው የሚሆነው። ይህ በመሆኑም የበላዮች ማንነት በጥንቃቄ ይሸሸጋል። የማህበሩ አባል እንዲያነባቸው የተፈቀደለት የማህበሩ ሕጎች ደግሞ አባሉ ሞራሉን ማስተካከል እንዳለበት፣ የሰብአዊነት መርሆችን እንዲከተል፣ ማህበራዊነቱን እንዲያሰፋ፣ በተጨማሪም የክፉ ሰዎች ሐሳቦችን እንዲከላከል፣ ለተጨቆኑት እንዲቆም፣ ችሎታ ያላቸው ሰዎች ደግሞ በዓለም ላይ የሚገባቸውን ቦታ እንዲያገኙ ማድረግ ነው እኔ የሚጠበቀው ብሎ እንዲያስብ ያደርገዋል። ማህበሩን በተመለከተም ሊጣስ የማይችል ሚስጢራዊነትን መጠበቅ እንዳለበት አእምሮ ላይ በሚገባ ከተቀረጸበት በኋላ ከራስ ወዳድነት የሚመነጩ አመለካከቶችንና ምኞቶቹን መግራትና የሚገባውን ክብርና ሙሉ ታዛዥነት በማህበሩ ላሉ የበላዮች መስጠት ይጠበቅበታል። ከኖቪሱ ቀንደኛ ተግባራት መካከል ለማህበሩ ማህደር የሚሆን ዝርዝር ሪፖርት መጽሐፍን ያካትታል። ይህም ስለ ቤተሰቡ፣ ስለ ስራ ህይወቱ ያሉትን መጽሐፍት ርዕስ ሁሉ ሳይቀር፣ የግል ጠላቶቹ ስም ዝርዝርና የተጣሉበት ምክንያት፣ ከባህሪው ጠንካራና ደካማ ጎኑ፣ የወላጆቹ የነበራቸው ወይም የሚታይባቸው የጎላ ስሜታቸው ምን እንደሆነ፣ የወላጆቹ ቤተሰቦችና ወዳጆች ስም ዝርዝር ወዘተረፈ በዝርዝር እንዲጽፍ ይጠበቅበታል። በተጨማሪም ምልምሉ ከማኅበሩ ያገኛቸውን ጥቅሞችና ለማህበሩ ያደረጋቸውን አስተዋጽኦችን በተመለከተ ወርሃዊ ሪፖርት እንዲሰጥ ይጠበቅበታል። ማህበሩን ለማጠናከር ኖቪሱ አዳዲስ ምልምሎችን በማስገባት የድርሻውን ሊወጣ ይገባል። ወደ ላይ ለሚያገኘው የማዕረግ እድገት እንዲህ አይነት አስተዋጽኦች መሰረት ናቸው። ላስገባቸው ሰዎች ደግሞ በተራው እሱ የበላይ ይሆንላቸዋል። በዚህ በኖቪሱ ደረጃ ላይ ሆኖ ወደ ሁለት ዓመት ገደማ ሲሆነው ወደ ቀጣይ ማዕረግ ለሚደረግ ሽግግር መንገዱ ክፍት ይሆንለታል ማለት ነው። ኖቪሱ የበላዮቹ እድገት የሚገባው ነው ብለው ሲያምኑበት ወደ ሚነርቫል ደረጃ ያድጋል። ሚነርቫል የሚለው ቃል የሮማ የግጥም፣ የጥበብ፣ የንግድ፣ የሽመና፣ የእጅ ስራ፣ የአስማትና የዘፈን አምላክ ከነበረችው ሚነርቫ የተወሰደ ነው። ሁሌም ስትቀረጽ አብሯት የሚሆን የጥበበኝነቷ ምልክት የሚሆን የጉጉት ወፍ ጋር ነው። ይቺ ጥንታዊ የሚስጥራት ምልክት የሆነችው ሚነርቫ በኮንግረስ ላይብራሪ፣ በካሊፎርኒያ ግዛት ማህተም በመሳሰሉ ቦታዎች ላይ ትገኛለች። የባቫሪያ ኢሉሚነቲ የሚነርቫል አርማ ጉጉት ወፍ ነበረች። ይቺ የጥበብ ጉጉት የሚሏት እስከዛሬ ድረስ በከፍተኛ ቦታዎች እንደ ዋይት ሃውስ ቅጥር ግቢ ውስጥ፣ በአንድ 1 ዶላር የገንዘብ ኖታ ላይና በመሳሰሉት ላይ ተቀርጻ ትገኛለች። ከላይ ካፒቶል ሂል የዋይት ሃውስ ቅጥር ግቢ የተሰራበት ንድፍ በጉጉት ወፍ ሲሆን በቀኝ በኩል ደግሞ የቦሄሚያን ግሮቫ ባሎች አርባ ጫማ ቁመት ካለው ግዙፍ የጉጉት ወፍ ሐውልት ስር ችቦ ይዘው በምሽት በአዳም ልጎ ሲያካሄዱ የሚያሳይ ምስል በሴራ ታሪክ ተመራማሪው አሌክስ ጆንስ ባነሳቸው ምስል ላይ ይታያል። ክቡራን አድማጮች የመጀመሪያው ክፍል በዚህ ተጠናቋል። በቀጣይ በሁለተኛው ክፍል እስከምንገናኝ ድረስ ቸርን ሰንበት።